ሰላም አለይኩም ወራህመቱላሂ ወበረካቱ ድንያ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጠየቃችሁ መሰረት ላስተዋውቃችሁ ነው ማለት ነው። እቃ ቤት ገበያ ማዕከል ነው፣ ባይሆን ሱቅ ምናምን አይደለም እንዳጋጣሚ። እሺ፣ ትነግረኛለህ? ብረት ድስቱን ለምሳሌ። መርሃባ መርሃባ፣ ታዛዥ ነኝ። እሺ፣ ለምሳሌ ይሄኛው 50 ሊትሩ 25 ሁለት አዝማች እሺ

አንድ ሙቁት የሚሰራው በዝቅተኛ አስራ ሰባት ሺህ ብር አስራ ሰባት ሺህ ብር። እሺ አርባ አራቱ ደግሞ ይሄም አለ። አንድ አዝማች ትንሽ ቀድረዋል። አስራ ስድስት ሺህ አስራ አምስት ሺህ ብር። እዛ አርባ ሁለቱ አዝማች አይሰራም። አስራ ሦስት ሺህ ብር አድርግሻለሁ። ይሄ የውጭ ነው፣ የውጭ እቃ ማለት ነው። ወፍራሙ ነው የውጭ እቃ። የሀገር ውስጡ ደግሞ 46ቱን ከፈለግሽ 8000 አንድ አዝማች ይሰራል አርባ አራቱን ከፈለሽ ሰባት ሺህ ብር ከአዝማሽ ዝቅ ያለው የሚሰራው። አርባ ሁለቱን ከፈለች ደግሞ ስድስት ሺህ ብር። ይሄ ውስጥ ነው ልዩነት አለው፣ በጣም ሰማይና ምድር ነው። ሌላው ያኛው የሀገር ውስጥ ነው፣ ሙሉጌታ ይኸኛው ነው የሀገር ውስጥ የሚባለው። እንግዲህ በጣም ከግማሽ በታች ይቀንሳል ማለት ይቻላል። ከግማሽ በታች አዎ፣ ሀያ ሺህ ብር እና ስምንት ሺህ ብር እኮ የአስራ ሁለት ሺህ ብር ይወጣል። የአስራ ሁለት ሺህ ብር እንግዲህ እነሱ አመዛዝን የሚጠቀማቸውን ይገዛሉ። ብዙ ልጆች የሚያሰሩ ይችላሉ። ይንገሩሽ። እልክ አለ። መርሐባ፣ ለምሳሌ አሁን ለምሳሌ ፍሪዘር ብናነሳ ማለት በስፋት ስለምሰሩት አመጡታል

አንድ ሺህ ብር አለ። የውጭ ባንክ ፈለክሽ ደሞ 800 ተግባባ ናረለ አዎ ደዛ ነው። ሁሉንም ይውና አረጋ ገላ ገላ መረሃባ በጣም ብዙ እቃ አለ። ዘመናዊ እቃ አለ። ያው ካርቶን ውስጥም ሆኖ ነው። እንዴዝ እንደምታዩት ይሄው መጥበሻ፣ የሽንኩርት ማክተፊያ ምናምን ሳይቀር አለ። እንደ ፍላጎታችሁ ነው። ዘመናዊ ዘመናዊ እቃ ነው እነሱ የሚፈልጉት። እስኪ ይሄ አለኝ ብለህ የምታስተዋውቀው እቃ አለ ለምሳሌ ደንበኞች የሚገዙት ማለት ነው። ለምሳሌ ኮምፕሌት አለ የሽንኩርት ማሽን አለ የሽንኩርት ማሽን አለ የሽንኩርት ማሽን አለ ለምሳሌ አምስት አምስት ሺህ ብር እንሸጠው አለ ታርፋ ባን የሽንኩርት ማሽን አለ የፈለጉትን ነገር መጠየቅ ይችላሉ። የዳቦ ማሽን ሳይቀር አቀርብላችሁ የዳቦ ማሽን ማለት መጋገር ነው። አዎ እሱ ሳይቀር በትዕዛዝ የፈለጉትን ነገር ማቅረብ ይችላሉ። ዋጋው ነው እነሱ ደግሞ ዋጋው ነው በመጠይቅ ነው። እስኪ ጤና ወራይ ደሞ

ኦርደር አድርጋ ማለት ነው የምትፈልገው የምትፈልገው ዕቃ የምትፈልገው የምትፈልገውን ዕቃ ታስመዘግበኛለች ለአንድ ሰዓት ምትሰጠኛለች እኔ ረትሜ አደርስላታለሁ ቤተሰቦቹ በጣም ይወዳ ይወዳሉ ቤተሰቦቹ አይተው የነሱ ቤተሰቦች አይተው ከወደዱ ነው እንጂ ከዛ ብርም አልቀበል መጀመሪያ ቀን አሳያለሁ ብሬን ከወደዱ ቤተሰቦች አሽቁልና በአንች ላይ ማለት ነው እቺ ፌርሙስ ስንት ናት? ትግስት፣ ያ ትችኛ ይቱ አነስተኛ ናት። የውጭ ትመስላለች። የእንትን አለ፣ ጓደኞች። ይሄ የእንትን ማለት ነው። የአሳንቡሳ መስሪያ አለ። የሌለ የለም። በቃ ብር ብቻ ነው። የትራንስፖርት አለ፣ መጫኛ አለ። ቀረጽ አለባችሁ ያን ያንስተ ምታረጉ እዚህ ብትገዙ ትችላላችሁ ሙሉ ጌታ ይባላል ተፈልጋችሁ ቁጥሩን ማስቀምጣለሁ በኔ ላይ ተፈለጋችሁ በኔ ላይ ዞሮ ዞሮ መርጠን የተሻለውን እቃ እንዲያመጣላችሁ ዲያመጣላችሁ አረጋለሁ ዱባይ ጅዳ ማይሰራበት የለም ባያችሁ ማይሰራበት የለም ከዛም እያዘዙ ስለሆነ ይሰራል ለዛ ሲል ለራሱም ሲል ደንበኝነቱን ለማካበትም ሲል ጥሩ ነገር እንትን ይላል ትግስቴ እነዛ ፌርሚዞች አሳየኛው እነዛ የውጭ ፌርምሶች አሉ ሐራራ ግን የለም ምግብ እንዳይቀዘቅዝ የሚያቆይ አለ ግን አሁን እሱን የሚፈልጉ ልጆች ነበሩ እስኪ ፌስታሉን ወጣ አድርገሽ አሳይልኝ ያ ነው ሶስት ሺ አምስት መቶ ይሄ ፌርሙስ ትልቅ ነው ሁለት ሊትር ነው ሁለት ሊትር ነው ሁለት ሊትር ነው፣ 3500 የውጭ ነው ማለት ነው። ግን የውስጥ ሀገር ተፈለጋችሁ በዛ ግማሽ ማለት ነው። ግማሽ የዛን ግማሽ ራሱ አያክሉም። የሽንኩርት የምናምንስ በኤሌክትሪክ በኤሌክትሪክ የኤሌክትሪክም የእጅም አለ፣ በደረጃ ማለት ነው። ለምሳሌ እነዚህ ሳህኖች አሉ። ብርጭቆ ደርዘን ስንት ነው? ስኒ ደርዘን ስንት ነው? ይሄን እራሱ ማወቅ እፈልጋለሁ። በእንትንማ ረጅም አለ አጭር አለ። በዚህ ስንት ናቸው? ለምሳሌ ይሄን ያጭሩን እንኳ አሁን ላይ ብዙም አይፈልጉትም። እሺ፣ በረዥሟ ደርዘን አስራ ሁለት ማለት ነው። ደርዘን የሚባለው ስድስቱን በስንት የሚሸጠው ማለት ነው። ያው በደንበኛ ሲመጣ ደሞ እኔ ለምሳሌ ውዶች እዚህ ነው እቃ የምገዛው ለቤተሰብ ራሱ ብረዲስት ምናምን ስገዛ ቀነስ አድርጎ ማለት ነው ቀነስ አድርጋችሁ። እሷ በራድ ለምሳሌ አሁን የውጭ በራድ ናት ወፍራ ናት ተለያያል፣ እና አርባ አለን በአጠቃላይ ንገራቸውና። የለ ስንት ናት? እሷ ለምሳሌ ነው እኮ ይሄ እሱ ሰርቪስ ለምሳሌ ማለት ነው። በጣም ነው የሚያምረው። ራሱ ዘመናዊ ቁርጥ ሰህኖች አሉ እንደምታዩት፣ በጣም ብዙ ነው። እነዚህን አሁን ደርዘን ነው። የቁርጥ ሳህን ስንት ነው የሚሸጡ? የቁርጥ ሳህን እንደ ሳህኑ ነው። አሁን በዚህ ይሄ 200 ብር ነው አንዷ። አንዷ ልዩነት አለው። አንዷ ማለት ነው። በደርዘን ሲሸጥ ደግሞ ይቀንሳል። የእንትና ሳይይት ግስቴ የቡና መፍጫ ያቺ መሰለችኝ ይዛጋ ለጊዜው፣ ያ ነው ያለው። ስንት ነው አሁን? ለምሳሌ በዝቅተኛ ተዝቅተኛ እስከ ከፍተኛ ዋጋ ትነግሪኝ? 6 በላይ እስከ 4 ሺህ ማለት ነው ማለት ወስደው የሆነ ነገር ቢሆኑ እንትን እንዳይሉ ማለት ነው። ምንም የሌለ የለም። ውድ ወገኖች የቡና ማፍጫ አለ ምናምን ፓወሩ ነው ዋቱ የውጭም አለ ዞሮ አው ሰዋሙኖ ሲመጣ ኮራ ብሎ እንትን የሚልበት ማለት ነው። በደረጃ ነው እነሱ በንትም ማለት ነው። ከትንሽ ስተትልቅ ዋጋቸውን ትነግርኛለች። ለምሳሌ እነሱ ዋ ዋጋ ዋጋቸው 2600 ማለት ነው፣ ሀያ ስድስት ማለት እሱም፣ ተመሳሳይ ዋጋ ነው። እንደ ያለው ከለር ለሚመርጥ ነው ማለት ነው። ተመሳሳይ ማለት ነው። ከለር ነው እንጂ ዋጋው ተመሳሳይ ነው። በቃ ውድ ወገኖቻችን ይህንን ይመስላል። የቡና መፍጫ ብትፈልጉ እየገጣጠምክ ነው ሙሉ ጌታ፣ እንደዛ አርገህ ነው እንደ የሚሸጥ። እስኪ መካኒክም ልትሆን ፈልጋል መሰለኝ አንቺ ብቻ መራባ ለምሳሌ እኔ ነው አይደለ? እኔን ገጠምኩ ነው። እነዚህ የወጥ ማራቢያ ናቸው ወይስ ምንድን ነው? ራሱ ማሞቅ ይችላል። ደረጃ አለ። ይሄ ደረጃ አንዱ ነው አሉ ሁለተኛ ደረጃቸው ደንበኛ መርጠ እሰጣለሁ። እነዚህ ሁለተኛ ደረጃ የወጥ ማራቢያ አንደኛ ደረጃ ደግሞ ባለመስታወት ገጠመው እራሱ ገጣጠመው ማለት ነው። ባለመስታወት ሙሉ ሁለተኛ ደረጃ ነው። ያው ለደንበኛ ደግሞ ተመርጦ ነው የሚሰጠው። አማና ሲጣል እንዳታስቢ ማለት ነው። እሺ፣ እስቶብ ባለ አሁን ያለ ምሳሌ ያነው የወጥ ማራቢያ ትልቅ ከለር ማ ይኖረዋል የወጥ እቃውን ትልቅ ጊዜ ሲሰጥንሽ እንትን በእንትን ማለት ነው። ለምሳሌ የትልቁ አንድ ዶሮ ይዛላ ይዛል፣ ሁለተኛውም ይዛል። ዋጋሽን ንገሪኝ።